በመንግስትና ህዝብ ትብብር በክልሉ የተሰሩ ያሉ ስራዎች ተጨባጭ ውጤት እያመጡ መሆናቸውን የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረመስቀል ጫላ ተናገሩ። በክልሉ በተለያዩ አካባቢዎች በመሬት መንሸራተት አደጋ ጉዳት የደረሰባቸው ዜጎችን በዘላቂነት ለማቋቋም የተጀመረው ስራ ተጠናክሮ እንደሚቀጥል የተናገሩት ደግሞ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊው ዶክተር መሪሁን ፍቅሩ ናቸው። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው በዞኑ በመሬት መንሸራተት አደጋ የተጎዱ ወገኖችን መልሶ ለማቋቋም ትኩረት ተሰጥቶት እየተሰራ መሆኑን ገልጸዋል። አቤኔዘር አበራ ተጨማሪውን ይዟል። በወላይታ ዞን ለመሬት መንሸራተት አደጋ ተጋላጭ ከሆኑ አካባቢዎች አንዱ ካወኮይሻ ወረዳ ነው። በዚህ ወረዳ በ2016 ዓ ም በተከሰተው የመሬት መንሸራተት አደጋ በሰውና በንብረት ላይ ከፍተኛ ጉዳት መድረሱ ይታወቃል አካባቢው ለመሬት መንሸራተት አደጋ ተጋላጭ በመሆኑ ወደፊትም ጉዳት እንዳይደርስና በተከሰተው አደጋም ጉዳት የደረሰባቸው ወገኖችን መልሶ ለማቋቋም የወላይታ ዞን አስተዳደር ከደቡብ ኢትዮጵያ ክልል መንግስት ጋር በመተባበር በመጀመሪያ ዙር አንድ መቶ አባወራዎችንና እማወራዎችን በዞኑ አባላ አባያ ወረዳ አባያ ጨውካሬ ቀበሌ ለማስፈር ያስገነባውን ቤት እርክብክብ አድርጓል በስፍራው የተገኙት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ህዝብና መንግስት ተባብረው ከሰሩ የማይፈቱ ችግሮች እንደሌሉ በአባያ ጫውካሬ የተሰራው ስራ ምስክር መሆኑን ገልጸዋል። ህዝብና መንግስት ከተባበረ ትላልቅ ስራዎችን መስራት ይቻላል። ይሄ የዛ ምልክት ነው። ነገር ግን በሰራነው ሳንረካ ቀሪዎቹን ደግሞ ባለን መሬት ባለን ሀብት ቀንና ሌሊት ተግተን ማስፈር አለብን። አባል አባያ ወረዳ በርካታ ብሔር ብሔረሰቦች በፍቅር የሚኖሩባት አካባቢ መሆኑን የተናገሩት አቶ ገብረ መስቀል በሰፈራ ወደዚህ የመጡ ወገኖች ባይታዋርነት ሳይሰማቸው ከአካባቢው ማህበረሰብ ጋር በፍቅር እንዲኖሩ መልእክት አስተላልፈዋል። እናንተ ያን ከወኮሻ መጥታችኋል። ነገር ግን በአባል አባያ ከተለያዩ የኢትዮጵያ ክፍሎች መጥተው ሰው ሰፍረው ውጤታማ የሆነበት አካባቢ ነው አብሮ ከሌላው ማህበረሰብ ጋር የመኖር ባህል ያዳበረ አካባቢ ነው። ስለዚህ እዚህ የመጣችው ሰዎች እዛ ቀየውን ማህበረሰቡን እድሩን፣ እቅቡን ትተን መተናል ብላችሁ አታስቡ። በምክትል ርዕሰ መስተዳድር ማዕረግ የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው የክልሉ መንግስት ተፈናቃዮችን መልሶ ለማቋቋም ያላሰለሰ ጥረትና ከፍተኛ ድጋፍ ማድረጉን ተናግረዋል። የክልሉ መንግስትም የሰራው ስራ እጅግ የላቀ ፈጥኖ በመድረስ ተከታትሎ በማስጨረስ ብቻም ሳይሆን አሁን እዚህ ለመስፈር ለመጡ ወንድሞቻችንና እህቶቻችን አስፈላጊ የሆነ የእለት ድጋፍ የሚሆን ድጋፍም አዘጋጅቶ በመላክ በመስጠት በማስረከብ የክልሉ መንግስት የተጫወተው ሚና እጅግ የላቀ ነው። በክልሉ ጎፋ፣ ጌዲኦ እና ወላይታ ዞኖች ላይ በመሬት መንሸራተት አደጋ የተጎዱ ወገኖችን መልሶ ለማቋቋም የተጀመረው ስራ ተጠናክሮ እንደሚቀጥል ዶክተር መሪሁን አክለው ገልጸዋል። ጎፋ ዞን ላይ ከንቾ ላይ እንደዚሁ ናዳብ ተፈጥሮ በርካታ ወገኖቻችንን አጥፍቷል። የክልሉ መንግስትና ረጂ ድርጅቶችን በማስተባበር ዓለም አቀፍ ድጋፎችንም በማግኘት አስተባብረን ወንድሞቻችን የቀሩትን ሰትልድ ሆኖ ወይም ተረጋግቶ እንዲኖሩ ለማድረግ የተደረገው ጥረት በስኬት ተጠናቋል። በጌዲኦም አካባቢ እንደዚሁም የተፈናቀሉ ወንድሞቻችን እህቶቻችን አሉ። እነሱም ላይ ስራ ጀምረናል። በቅርብ ጊዜ እንደዚሁም እነሱን በተረጋጋ ቦታ እንዲኖሩ ኑሯቸውን እንዲቀጥሉ የምንሰራው ስራ በክልል መንግስት እንደ ክልል መንግስት የሚቀጥል ነው የሚሆነው። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው በዞኑ ከኦኮይሻ ወረዳ በመሬት መንሸራተት አደጋ ጉዳት የደረሰባቸው ወገኖችን ከክልሉ መንግስት ጋር በመተባበር በዞኑ ያሉ የወረዳና ከተማ አስተዳደር መዋቅሮችን በማስተባበር ተጎጂዎችን መታደግ መቻሉንም አስረድተዋል። በአበላ አባያ ወረዳ አባያ ጫውካሬ ቀበሌ 300 ቤቶችን ለመስራት ታቅዶ ስራው ተጀምሮ አሁን የመጀመሪያ መቶ አባወራዎችና እማወራዎችን ለማስፈር ተችሏል። የክልሉ አደጋ ስጋት ስራ አመራር ኮሚሽን ለ300 ቤቶች 12000 ቆርቆሮ እና 900 ፓኬት ምስማር ድጋፍ በማድረግ በዞናችን ሁሉም ወረዳ እና ከተማ አስተዳደሮች እንጨት፣ በር፣ መስኮት፣ ጭድና ሌሎች የአካባቢ ግብዓቶችን በማቅረብ ከክልል እስከ ወረዳ መዋቅር በተባበረ ክንድ ይህን ስራ ማጠናቀቅ ተችሏል። አባያጫው ከሬ ለሚሰፍሩ ወገኖች በነፍሰ ወከፍ በ500 ካሬ ላይ ያረፈ 40 ቅጠል ቆርቆሮ ቤት ለእርሻ የሚሆን አንድ ሄክታር ማሳ ለእያንዳንዱ አባወራ መዘጋጀቱን የገለጹት ረዳት ፕሮፌሰር ሳሙኤል ተሰማ ሰፋሪዎች ራሳቸውን እስኪችሉ ድረስ የዞኑ አስተዳደር ከ25 ሚሊዮን ብር በላይ በማውጣት ምግብና ምግብ ነክ የሆኑ ቁሳቁሶችን ድጋፍ ማድረጉንም ተናግረዋል። በዚህ ቦታ ለሚሰፍሩ ለእያንዳንዱ ቤተሰብ አምስት መቶ ካሬ ላይ ያረፈ አርባ ቅጠል ቆርቆሮ ቤት የተሰራ ሲሆን ለእርሻ የሚሆን ለእያንዳንዱ አባወራ አንድ ሄክታር ማሳ ተዘጋጅቶ በሽምብራና በበቆሎ የመሸፈን ስራ እየተሰራ ይገኛል። እራሳቸውን እስኪችሉ ድረስ የአካባቢውን አየር ጸባይ እስኪለምዱ ድረስ ከ25 ሚሊዮን ብር በላይ በማውጣት ምግብና ምግብ ነክ የዋለውን እንቁሳቁሶችን የተዘጋጁ ሲሆን ድጋፉ ተጠናክሮ የሚቀጥር ሆኖ ሰፋሪዎች ፈጥኖ መላመድ ወደ መደበኛ ሕይወታቸው ለመመለስ እራሳቸውን ማዘጋጀት ይጠበቅባቸዋል። ከውኮይሻ ወረዳ አባያ ጫውካሬ መጥተው የሰፈሩ ወገኖች በበኩላቸው መንግስት ጉዳታቸውን በመረዳት ስላደረገው ድጋፍ አመዝግነዋል። አሁን ዛሬ መጥተን ትን ጸጋ ያለ ትን የተሰራ በአርባ ቅድል የተሰራ በሶስት ክፍል የተሰራም በኢጣ አነስተን አንደኛው ክፍል አንደኛው እጣ ሆነን ተደስተናል። ለመኝታ ፍራሽ እየተሰጠ ለለበስ ፍራ አንሶላ፣ ብርድ ልብስ እየተሰጠ ቀለብ ደግሞ በቆሎ ዱቀት፣ በቆሎ ፍሬ የመሳሰሉት ደግሞ አለም ምግቦችን መኮሮኒና ፓስታ የመሳሰሉትን ብራድስትን ደሞ ጠምጣድ የመሳሰሉትን ንብረቶችን መንግስት ይጋዛ ድርጅት ይጋዛ እየተሰጠ ስለሆነ በጣም እናርሰጋን ማሳ አንድ ሄክታር አራት ጥንድ የሚሆን መሬት መስጣቱ ሰጥተናል ማለቱ በጣም ተደስተናል። በግብርናው ዘርፍ የምግብ ዋስትናን ለማረጋገጥ ከሚሰራው ተግባር ባሻገር በበጎ ፍቃድ አገልግሎት ዘርፍም በየደረጃው ያሉ የተቸገሩ ወገኖችን ለመርዳት እየተሰራ መሆኑን የወላይታ ዞን ግብርና መምሪያ አስታወቀ። የዞኑ ግብርና መምሪያ በኪንዶዲዳ ወረዳ ዜቦና ቦሳ ቦርቶ ቀበሌ ለሚገኙ አቅመ ደካሞች የመኖሪያ ቤት ግንባታ አስጀምረዋል ፍሬ ህይወት ተስፋዬ ዝርዝሩን አሰናድተዋለች የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ በመርሃ ግብሩ ባስተላለፉት መልእክት በየደረጃው ያሉትን የተቸገሩት ወገኖችን መርዳት ባህል ማድረግ ይገባል ብለዋል በየክረምቱ እንደዚህ አይነት የክረምት በጎ ተግባር ስንፈጽም የሚሰማን ደስታ የተለየ ነው የሚረዱ ሰዎች የሚደሱ ደስታ የኛ ደስታ ነው። ይሄ ደግሞ መልክት የሚያስተላልፍ ምንድን ነው? በእያንዳንዳችን በየአካባቢ በተለያየ ቦታ ላይ እርዳታ የሚፈልጉ ድጋፍ የሚፈልጉ ሰዎች ካሉ እነኛን ሰዎች መደገፍ እና ማገዝ የመንግስት ብቻ አይደለም፣ የመንግስት ብቻ አይደለም። ማገዝ የሚችል ሰው ሁሉ ማገዝ አለበት። አቅም ያለ ሰው ሁሉ ማገዝ ያለበት። አስተማሪዎች ተማሪዎችን ማገዝ አለባቸው። ሐኪሞች በሽተኞች ማገዝ አለባቸው። የግብርና ባለሙያዎች ገበሬዎችን ማገዝ አለባቸው። በተለያየ ሁኔታ ላይ እርዳታ ወይም ድጋፍ የሚፈልጉ ሰዎችን ማገዝ ትልቅ ዓላማ ያለው ስራ ስለሆነ ይሄን መንግስት ደግሞ በልዩ ሁኔታ እንደ መሪ እያስቀጠለበት ያለበት ስለሆነ ይህም እኛ በጸጋ ተቀብለን ዘንድሮ ሁለት ቤት ሰርተናል። መምሪያው ያስጀመረው የቤት ግንባታ እስከሚጠናቀቅ ድረስ አስፈላጊውን ድጋፍና ክትትል እንደሚያደርግ ዶክተር ዘማች ሶርሳ ገልጸዋል። የኪንዶዲዳይ ወረዳ ዋና አስተዳዳሪ አቶ አበበ ዋኬ በበኩላቸው የበጎነት እሴቶች ማህበራዊ መስተጋብሮችን የሚያሳልጥ ሰው ተኮር በመሆኑ ተጠናክሮ ሊቀጥል ይገባል ሲሉ ገልጸዋል። ተስፋ ቆርጦ አቅም አጥቶ በየቤታቸው የተቀመጡ ለትምህርት ቤት ዕድሜያቸው ለደረሱ ልጆች ደብተርና እስክርቢቶ በመስጠት እንዲሁም አልባሳት ለሌላቸው ልጆች አልባሳትን በማድረስ ጫማ ለሌላቸው ጫማ በማድረስ ወደ ትምህርት ገበታቸው ወደ ወገኖቹ ወደ ጓደኞቹ ተቀላቅሎ ወደ ትምህርት ገበታው ዛሬ ላይ ትምህርት ላይ እንዲገኙ አድርገናል። ቤት ያጡ ወደ ቤታቸው እንዲገቡ ያልተጠናቀቁም ተጠናቅቆ ደስ እያላቸው ወደ ቤት እንዲገቡ የማድረግ ስራ ሰርተናል። ቀለብ ለሌላቸው ዓመት በዓልን ምክንያት በማድረግ ለበርካታ አቅም ደካማ ሴቶች እህልንና ዘይትን ሌሎችንም የምግብ አይነት የማቅረብ ስራ በሚገባ ሰርተን በተሳካ ሁኔታ በአደረጃጀት ሰርተን ከሃይማኖት ተቋማት ጋር ከወጣቱ ጋር ከሴቱ ጋር ከአመራሩ ጋር ከተለያዩ ሰክተር ጽህፈት ቤት መንግስት ሰራተኞች ጋር በመተዳበር የተሻለ ስራ ዘርተን የዘንድሮን ዛሬ ላይ የማጠናቀቅ ስራ ሰርተናል። በዚህ ሙቀት እንደገና የበጋ በጎ ስራ ውስጥ ለመግባት ዝግጅት እያደረግን ነው። በእያንዳንዱ ስራ ዘርፍ፣ በሴቶች ክንፍ፣ በወጣቶች ክንፍ፣ በሴት ጽፈት ቤት ደረጃ እንዲሁም በተቋማት ደረጃ እንደገና እንዲያቅዱና እኛን እንዲያሳውቁ ፕላን አድርገን እንሰራለን። የዞኑ ግብርና መምሪያው በመደበኛው ተግባር ከሚያደርጉት ድጋፍ ባሻገር ለተቸገሩት መድረሳቸው ትልቅ መስዋዕትነት ነው ያሉት ዋና አስተዳዳሪው ለዚህ ትብብር ያደረጉትን በወረዳው መንግስት ስም ምስጋናቸውን አቅርበዋል። የተራቡትን ማብላት፣ አቅም ያጡትን መደገፍ፣ እንዲሁም በአጠቃላይ የተቸገሩትን መርዳት የህልና እርካታን ከመስጠት አኳያ ፋይዳው ከፍተኛ መሆኑን ተናግሮ ይህም በዜጎች ህይወት አውንታዊ ለውጥ ያሳየ መሆኑን ገልጸዋል። አቅም ደካሞቹ በተደረገላቸው ድጋፍ መደሰታቸውን ተናግረዋል። አዋ ጋላታይ ሲታደሪያ ጋላታይ ሲታዞኒ ጋላታይ ሲታጦሳ ጋላታይ ኢየሱስ አንጆ መንግስትንና ህዝብን አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ተሸግሬ ነበር የምኖረው፣ ከዚህም የተነሳ በጣም ሀዘን ላይ ነበርኩ። ዛሬ ይኸው በጣም ደስ ብሎኛል። እኔን ያስደሰታችሁኝ በሙሉ በሄዳችሁበት ሁሉ ደስታ ያጋጥሟችሁ። አጭተነው ፋይሳ ጌታ በጣም በብዙ ነገር ተቸግሬ ታምሜ ነበርኩኝ ቤትም በላይ ላይ በርካታ ጊዜ ወድቆብኛል። ዛሬ ግን መንግስት እነን እስካለውበት መጥቶ አገኘኝ። እግዚአብሔር ይባርካችሁ። የመንግስት ሰንደቅ አለማ ውሎ ይግባ። እግዚአብሔር መንግስትን ይጠብቅ። ዘገባው ዘገባው የኪንዶ ዳይ ወረዳ የመንግስት ኮሚኒኬሽን ጉዳይ ጉዳዮች ጽፈት ቤት ነው። በተጠናቀቀው 2017 በጀት ዓመት በፍርድ ቤቱ ለፍትህ አሰራር እንቅፋት የሆኑ ጉዳዮችን ነቅሶ በማውጣት የህግ አሰራርን ለማዘመን እየሰራ መሆኑን የወላይታ ሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት አስታወቀም ፍርድ ቤቱ የሁለት ወራት የክረምት ወራት ሥራ መዘጋትን በማስመልከት በ2018 የሥራ ዘመን የሥራ ማስጀመሪያ መድረክ አካሂዷል። የውይይት መድረኩ ተሳታፊዎችም በተያዘው በጀት ዓመት ተገልጋዩን ኅብረተሰብ በታማኝነት ለማገልገል ዝግጁ መሆናቸውን ገልጸው ከዚህ በፊት የተስተዋሉ ክፍተቶችንም አንስተዋል። ሂሩት የምሩ ዝርዝሩን አዘጋጅተዋለች። የወላይታ ሶዶ ከተማ የመጀመሪያ ፍርድ ቤት የሁለት ወራት የክረምት ወቅትን ምክንያት በማድረግ ዝግ የነበረው ፍርድ ቤቱ ስራ መጀመሩን ተከትሎ መድረክ አካሂዷል። በ2017 የስራ ዘመን ከ5300 በላይ የሕግ ጉዳዮች በችሎት መታየቱ እየተጠቆመ ሲሆን በ2017 የስራ ዘመን በወንጀልና በፍትሐ ብሔር ያሉ ብዙ ችግሮችን ለመፍታት በቅንጅት መስራት በሚያስፈልጉ ጉዳዮች ዙሪያ ይበጃሉ ያሉትን የሕግ ባለሙያዎቹ በመድረኩ አንስተዋል። አዲስም ሆነ መጀመሪያው የተላለፉም አሉ። አሁን እየተጨመሩ አዲስም አለ፣ በወንጀልም አለ፣ በክታበርም አለ። እንደ ቋሚ ምናልባት ፍርድ ቤቱ በተውሶም ከሆነ እኛን ይዞ የሄደ መኪና እኛን ጠብቆ ይዞ ካልመጣ አሁንም መጉላላቱ አለ። ብዙ እንግዲህ እዛ ትንሽ ከተማ ናት። የሚሄደው የሚመጣው ሰው ሁሉ እዛ መዝገብ ይዘን ቁጭ ብለን የምንታይበት ሁኔታ አለ። የፋይል ወይም የኬዝ ማናጅመንት ቢኖር ጥሩ ነው። አሁን ምንድነው የምንለው፣ የውሳኔ የብይን የትዕዛዝ መዝገብ ሲሆን ቦርድ ላይ ያለጠፍም ነው የምንለው ግን ሰዎች ለማግኘት ይቸገራሉ። እንግዲህ አስቡ አስራ ምናምን ዳኛ አለ። በዛ ዘንድ ነው ፋይሉ ያለው ማጋ እንዳለ ስለማይታወቅ ሰዎች ያንን እስሚያዩ ድረስ እንደ ሌላ ነገር የሚያስቡበት አለና ው በዕለቱ ከሆነ ያንን የሰራ ዳኛ ወደ አንድ ቋት የሚመለስበት ገዛ አለ መጥቷል ያው እንደዚህ የሚለው ነገር የሚነበብበት ወይም በኦንላይን ችሎት ቀርቦ የሚነበብበት ሁኔታ ቢኖር ጥሩ ነው። ፍትህ ለማግኘት ህብረተሰባችን መጉላላት የለበትም። ባጭር ጊዜ መስጠት ያለብንን በረጅም ጊዜ ምፈጅበት ጊዜ አለና ያንን ቀጠሮን ማናጅ ካደረግን ባጭር ጊዜ መፈጸም እንችላለንና ትኩረት ብሰጥ ቀልጣፋ አሰራር ለመዘርጋት የችሎት ሂደትን በአጭር ጊዜ ውሳኔና ፍትህ እንዲያገኝ በሚደረገው ሂደት የባለሙያ እጥረት ብሎም ያልተቀረፉ ችግሮችን ፍርድ ቤቱ ትኩረት ሊሰጥ ይገባል ሲሉ በመድረኩ የተገኙ የፍርድ ቤት ሰራተኞች ተናግረዋል። ገልጋይ እርካታ ለስንል ነው የምንሰራው። ገብተን የምንሰራው ገብተን የምናግዘው ስራችን ሆኖ አይደለም ስራችን ሆኖ አይደለም የእናንተንም ጭምር መብት ለማስጠበቅ ብለን ነው ገብተን የምንሰራው። ግን አሁን ስናይ ዳኛ እየጨመረ ነው። የዳኛ ቁጥር እየጨመረ ነው። የበታች ሰራተኛ ቁጥር የለም። ምን ማድረግ ይቻላል? ይሄም ጎኖሹ ቢታይ ጥሩ ነው። እንግዲህ አሁን በተለይ የችሎት ስራ ላይ በተለይ በተለይ ችሎት ጸሐፊዎች ናቸው ይህንን አክት የሚያደርጉት የችሎት ጸሐፊ በእኛ መስሪያ ቤት በእኛ ፍርድ ቤት አናሳ ናቸው። የታዘዙትን በመዝገብ ላይ የታዘዘውን ጽፎ መስጠት የሚችሉት እነሱ ናቸው። እነዚህ ሰራተኞች ደግሞ ከተጓደሉ ከነሱ ከፍትህ ስራ ላይ አንዱ ክፍተት ይታያል ማለት ነው። እና ያንን ማሟላት የሚገባው እንደሚመስለኝ ያንን ማሟላት አለበት የሚለውን ነው። ከዘመኑ ጋር የዘመነ የፍርድ ሂደትን ለማምጣት በዲጂታል የሚሰሩ ስራዎች መጀመራቸው የተመለከተ ሲሆን የማህበረሰቡን ችግር ለመፍታት የዳኝነት ስርዓትን በማክበር ማህበረሰቡን ማገልገል ይገባል ተብሏል። ለህብረተሰቡ ተገቢውን ፍትህ ለመስጠት በሚል ዛሬም እንደ አዲስ የተቀላቀሉ ከተለያዩ ወረዳዎች የመጡ ዳኞችም ነበሩ። የከተማውን በከተማ ውስጥ ያለው ህዝብ የፍትህ ተደራሽነትን በማድረስ ተገቢውን ስራ መስራት አለብን የሚለው የሚለውን ሀሳብ በመወያየት የጋራ በማድረግ ወደ ድምዳሜ እንግዲህ የደረስንበት ነው ማለት ነው። በአግባቡ መስራት አለብን። 2017 ሰርተን ወደዚህ ስንሸጋገር የነበሩ ደካማ ጎኖች ወደዚህ 2018 እንዳይሸጋገሩ መቋጫ እንዲያገኝና ዜጋውን በአግባቡ ለማገልገል እያንዳንዳችን የራሳችን ተነሳሽነት፣ ቁርጠኝነት ስለሚያስፈልግ በተቻለ መጠን የተቋሙ አንድነት እጅግ በጣም ወሳኝ ነው። በውይይት መድረኩ የተነሱ የፍትህ ስርዓቱን ለማዘመንና ለማሳለጥ እንቅፋት የሚሆኑ ችግሮችን ለመፍታት በተለይም ከቢሮ እጥረትና የተሽከርካሪ ችግር ለመፍታት የተጀመሩ ስራዎች ስለመኖራቸው ተነግረዋል። የጉዳዮች ፍሰት አያያዝንም በማቀናጀት ጉዳዮቹን በአጭር ጊዜ በመካከለኛና ና በረዥም ጊዜ መታየት ያለባቸውን ጉዳዮች ኬዝ በኬዝ ኬዝ እያየ እያረመ አገልግሎት አሰጣጡን እያሻሻለ ለተገልጋዩ ህብረተሰብ የተሻለ አገልግሎት ለመስጠት ከአምኖ በተሻለ ሁኔታ ዝግጅት የምንዳነድገው ነው የሚሆነው። ከነዚያ መዛገብት ጋር ተያይዘው ደግሞ ውይይት በሚያስፈልጉበት ጉዳይ ላይ ዳኞች የተሻለ ግንዛቤ ያለን ያሁላችንም የግንዛቤ ደረጃ የተለያየ ሊሆን ስለምችል በጋራ በመስራት የህብረተሰቡን አገልግሎት አሰጣጡን ቀልጣፋና ወጪ ቆጣቢ አድርገን ለማገልገል ዝግጅት የምደረግ ነው የሚሆነው። አሁንም ከተሽከርካሪ እጥረት ጋር የሚነሱ ጉዳዮች የተነሱት አሉ። በተደጋጋሚ ወደ ቦታው ድረስ ደን ለማጣረትም ችሎት በጊዜ ለመድረስም ከችሎት ከጨረስንም በኋላ የተባሉ የተነሱ ጉዳዮች ስላሉ እነዚያን በተባለው ልክ ከሚመለከተው ከመንግስት መዋቅር ጋር በመናበብ ተሽከርካሪ በማስመደብና በማስገዛት የምንፈታው ነው የሚሆነው። ማህበረሰቡን ከእንግልት ለመታደግ ሁሉም ሰራተኛ አቅሙን አሟጦ መጠቀምና ፍትህ እንዲሰፍን የሚጠበቅበትን ሊወጣ እንደሚገባም ተመላክቷል።